ሰላም አለይኩም ወረህመቱላሂ ወተላ ወበረካቱሁ። ግርማይ ተከበራት ግን የጥቂት ተከታታይ በሙሉ እንዴት ናችሁ? እናንተ አልሐምዱሊላህ። እንግዲህ ከዙረት በኋላ ማለት ነው፣ ታሪ ራሴን አሞኛል። ከዙረት በኋላ ወደ ምግብ ፍለጋ ሂደናል ማለት ነው። እንግዲህ እና እንደዛ ነው እላቸዋለሁ ውዴቼ ላይክ እያደረጋችሁ የመዳም ቅመሞች ቤት ላላችሁት ማለት ነው እና በቤት ሁናችሁ ላይክ አድርጉኝ፣ እንዲወጣሁት ማለት ወዶቼ ይሻላ። እናንተ ደግሞ አላክ ታረጃችሁ ማለት፣ አንዳንድ ጊዜ እንደዚህ የመውጣት እንትን ስላለ ነው ማለት ነው እኔ

ምግብ አዘን እስከሚመጣልን መጥቶልናል፣ ማለት ነው። እንደባል ቆጣ

ወይኔ ጉዴ! ያ ጀማ ለእዚህ ነው እንደ በሬ እኔ አረርኩት፣ አለ ያገሬ ሰው። ለእዚህ ነበር እንደ እራበኝ እሑድ ብቻ አይቀረኝም ማለት ነው። ወይኔ ዛሬ ድንቹን እንደበላሁኝ ዘጋኝ። እዚህ ጨርሰናል። የጀመረ በልተን አብቅተናል። እንግዲህ ትላላችሁ። አልሀምድሊላሂ ለአልምዱላከርሽኮ ላላ ምስኪያነ ሄሩ ባይባይ መልካም ምሽት ይሁንላችሁ። ዶቼ